ከየት እንጀምር? ከአጥቂዎቹ ቅንጅት ኩኛን ለብቻው እንመልከት? ብሪያን ኤምቡሞን ነጥለን እንይ? ወይስ የካሴሚሮን አስተዋጽኦ እናወድስ? አሁን ሜሰን ማውንት ፊት ከሆነ ከጉዳት ነጻ ከሆነ ከፊት ያሉት ሶስት ተጫዋቾች እነማን መሆን አለባቸው? እሺ ኩኛና ኤምቡሞ ወደ ተጣዋቂ የሚወርዱ አይደሉም። ሶስተኛው ተጫዋች ግን ማን መሆን አለበት? ሼሽኮ ይገባዋል። ማውንት ይገባዋል። የሊቨርፑልና የትላንት ጨዋታ የነዚህን ሁለት ነገሮችን አረጋግጦልናል። ስለዚህ በቀጣይ ጨዋታዎች ላይ ተጫዋቾች ሁሉ ፊት ከሆኑ ፊት መስመር ላይ እዚህ ጋር የበጎ ምርጫ ውዥንብር ውስጥ ይገባሉ። ሩበን አሞሪም ማለት ነው። ይሄ እንግዲህ የሶስቱ ፊት መስመር ላይ የመጡት አዳዲስ ግዢዎች በተለይ ሁለቱ ሴትል ማድረጋቸውን በቶሎ ማንቸስተር ዩናይትድን መልመዳቸውን የሚጠበቅባቸውን አገልግሎትን በቶሎ ማበርከት መጀመራቸውን ተንተርሶ የሚወሰን ውሳኔ ነው።